አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኔ 12 በዚች ዕለት የከበረ የመላእክት አለቃ የመልአኩ የሚካኤል መታሰቢያው በዓል ያከብራሉ። የሚያከብሩበትም ምክንያት እንዲህ ነው። እስክንድሪያ በምትባል ከተማ አክላወጧጥራ የተባለች ንግስት የንጉስ በጥሊሞን ልጅ ዙሃል የሚባል ኮከብ ስም ያሰራችው ታላቅ ሙክራብ ነበረና ሰኔ በባተ በ አስራ ሁለተኛው ቀን በዚያ ሙክራብ ህዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚያም በሙክራቡ ውስጥ ዙሃል ሚሉት ታላቅ የነሐስ ጣዖት ነበረና በዓሉ በሚከበረበት ዕለት ብዙ ፍሬዳዎች ያርዱ ነበር። አባ እለ እስክንድሮስም እስከተሾመበት ዘመን ድረስ ለዚያ ጣዖት እንዲ ሲያደርጉ ኖሮ ይኸውም ሶስት መቶ ዓመት ምህረት ተፈጽሞ በአራተኛው ምዕት ውስጥ ነበር። አባ እለ እስክንድሮስን በእስክንድርያ ከተማ ሊቀ ጵጵስና በተሾመ ጊዜ፣ ጻድቁ ቆስጠንጢኖስም በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋች ያን ጣዖት ሊሰብረው ወዶ ሳለ ጎስቋሎች ሰዎች ከለከሉት። እንዲህም አሉት፣ እኛ በዚህ ቦታ ይህም በዓል ማክበርን ደምደናል። እነሆ ከእናንተ በፊት አስራ ስምንት ሊቃነ ጳጳሳት አልፈዋል። ይህ ልማዳችንንም አለወጡብህም። አባ እለ እስክንድሮስ ግን ገሰጻቸው፣ አስተማራቸው፣ ስሕተታቸውንም በመግለጥ እንዲህ ብሎ አስተማራቸው። ይህ ጣዖት የማይጎዳና የማይጠቅም ነው። እርሱንም የሚያመልክ ሰይጣናትን ያመልካቸዋል። ምክሬንስ ብትሰሙ ቀድሞ እንደነበረ አድርጌ ይህን ባለ እሰራላቸዋለሁ። ይኸውም ጣዖቱን እንድንሰብረው፣ ምኵራቡንም እንድንዋረከው በከበረ መልአክ በመላእክት አለቃ በሚካኤል ስም ቤተክርስቲያን አድርገን እንድንሰይሞ ነው። እኛም ይህ ታላቅ በዓል እንሰራለን። የሚተረዱትን ላሞች እና በጎች ለድሆችና ለጦም አዳሪዎች፣ ለችግረኞችም በከበረው መልአክ ስም ምግብ ይሁኑ። እርሱም በእግዚአብሔር ዘንድ በዋለመነት ያለው ስለሆነ ስለኛ ይማልድልናል። እና ይህንም ብሎ በዚህ በጎ ምክር አስወሰዳቸው። እነሱም ታዘዙለት። ከዚህም በኋላ ያንን ሙክራብ አድሰው በዚህ የከበረ መልአክ የመልአክ አለቃ ሚካኤል ስም ቤተ ክርስቲያን አደረጉት። በዚህም ዕለት አከብሯት እርሷም የታወቀች ናት። እስላሞችም እስከተነገሱ ዘመን ኑሯ ከዚያ በኋላ አፍራረሷት ይህም በዓል ተሰራ፣ እስከዛሬም ጸንቶ ይኖራል። ዳግምኛም በዚህ ችለት እግዚአብሔር የመልአክ አለቃ ቅዱስ ሚካኤልን በነገሩ ውስጥ በመልአኩ ሁሉ ላይ በብዙ ክብር ሾመው። ይህም የከበረ መልአክ ክብር ይግባውና በጌታችን ፊት ስለ ሰው ልጆች፣ ስለ ፍጥረት ሁሉ ይለምናል፣ ይማልዳለም። የዚህ የከበረ የመልአክ አለቃ ሚካኤል ተአምራቱ ብዙዎች ናቸው። ከእነርሱም አንዱ ይህ ነው። እግዚአብሔርን የሚፈራ አንድ ሰው ነበር። እርሱም የከበረ የሚካኤል የበዓሉ መታሰቢያ በየወሩ በአስራ ሁለተኛው ቀን ይልቁንም በሰኔና በኅዳር ወር አብልጦ ያከብር ነበር። በጎርቤቱ መራሄ የሌለው አንድ ባለጠጋ ሰው ነበር። ይህን እግዚአብሔርን የሚፈራ ሰው የከበረ መልአክ የሚካኤልን በዓል በሚያደርግበት ጊዜ የጠራውና ያስቀለው ነበር። ለድሆች ስለመራራቱም ይዘባበትበት ነበር። የሕይወቱ ዘመንም ተፈጽሞ የሚሞትበትና ከኃላፊው ዓለም ድካም የሚያርፍበት ጊዜ ሲቀርብ የክብር መልአክ ሚካኤልን የበዓሉ መታሰቢያ ታደርግ ዘንድ ምጽዋትን ሰጭ ትሆን ዘንድ ሚስቱን አዘዛት። ከዚህም በኋላ አረፈና ገነዞ ቀበሮት። ሚስቱም ጸንሳ ነበረች። የመውለጃዋም ጊዜ ደርሶ ምጥ ያዛት። በታላቅ ጭንቅ ውስጥ ሳለችም እንዲህ ብላ ጸለየች፣ የእግዚአብሔር መልአኩ ሆይ ራራልኝ፣ በርሱ በእርሱ ዘንድ ባለሟለትን አለህና በእግዚአብሔር ዘንድ ስነሌ ለምንልኝ። ይህንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልኩ ውብ የሆነ ወንድ ልጅም ወለደች። እግዚአብሔርንም መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ህፃኑን እንዲህ ብሎ ባረከው፣ ረራየ የለው የዚህን ባለጸጋ ገንዘብና ሀብት ጠሪፉቱ ሁሉ ይህ ህፃን እንዲወርስ እግዚአብሔር አዟል። ባለጸጋም በቤቱ በአልጋው ላይ ሳለ ጌታ ጆሮን ከፍቶለት ይህንን ነገር ከመላኩ ሰማ። ይህንም በሰማ ጊዜ ታላቅ ሐዘን ዳረሰበት። ህፃኑም የሚገድልበት ምክንያት ይፈልግ ጀመር። ነገር ግን ከበሬክ ቦና ጌታ የጠበቆ ነበር። ከዚህም በኋላ ያ ባለጸጋ ምክንያት አዘጋጅቶ የሚያገለግልኝ ልጅ ሆነኝ ዘንድ ልጅሽን ስጭኝ፣ እኔም እየመገብኩት እያለበስኩት አሳድገዋለሁ ሀያ ወቄት ወርቅ ሰጥሻለሁ አላት። ይህንም ነገር ከባል ጸጋው ሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው፣ እርሱም ሀያ ወቄት ወርቅ ሰጣት። ልጇንም ወሰደው፣ የምሻው ተፈጸመልኝ ብሎ ደስ አለው። ከዚህም በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥን ውስጥ አስገብቶ ዘጋበት። እስከ ባህር ተሸክመው ወስደው በባህር ጣሉት። ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያች ሀገር ሃያ ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት ሀገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበረና ሳጥኑን በውሃው ላይ ተንሳፎ አየው። እርሱም ከባህሩ አውጥቶ ወደ ቤቱ ወሰደው። ይህንም ሳጥን እንዴት እንደሚከፍተው ያስብ ጀመረ። ይህንም ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን በልቦናው ሀሳብ አሳደረበት። ወዲያውኑ ተነስቶ ወደ ባህሩ ሄደና አንድ አሳ የሚያጠምድ ሰው አገኘ። አሳ አጥማጩም መረብህን በኔ ስም ጣል፣ ለሚያዞም አሳ ዋጋ ሰጥሃለሁ አለው። አጥማጩም እንዳለው አደረገ። ያን ጊዜም ታላቅ አሳ ተያዘ። ዋጋውን ሰጥቶ አሳውን ተቀበለ። አሳውንም ይዞ ወደ ቤቱ ሄደ። ለራቱም ይጠብሰው ዘንድ አረደው። በሆዱም ውስጥ መክፈቻ አገኘ። በልቡም ይሄ መክፈቻ ይህን ሳጥን ይከፍተው ይሆን አለ። በሳጥኑ ቀዳዳም ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንም አመሰገነው። ሕፃኑንም በመልካም አስተላለግ አሳደገው። ሕፃኑም አድርጎ ጎልማሳ ሆነ። ከብዙ ዘመናትም በኋላ ያ ባለጸጋ ተነስቶ ወደዚያ አገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውን እስከ ነገ የማድርበት ማደሪያ በአንተ ዘንድ እናገኛለን ኪራዩንም እሰጣለሁ አለው። በግ ጠባቂውም እንዳልክ ይሁና እደር አለው። ባለጸጋውም በዚያ አደረ። እራት በሚቀርብበት ጊዜ ህፃኑን ባሕራን ብሎ ጠራው። ባለጸጋውም ሰምቶ ልጅ ነውን? ብሎ ጠየቀው። በቅ ጠባቂውም አዎ ታናሽ ሕፃን ብሎ ሳለ በባህር አግኝቸዋለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለጸጋውም በምን ዘመን አገኘው? አለው። እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ በባህር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካኝቶ በቅ ጠባቂው እንዲህ አለው፦ እገሊት ወደ ምትባል ሀገር በቤቴ ረሰት ጉዳይ ስላለ እንድልከው ልጅ ተሰጠኝ ዘንድ ሻለው። እኔም የድካሙን ዋጋውን ሃያ ወቄት ወርቅ እሰጣለሁ አለው። የብላቴናውም አባት ስለገንዘቡ ደስ ብሎት ልጁን ባህራን ሰጠው። እንዲህም ብሎ አዘዘው፣ ልጅ ባህራን፣ ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክ ዘንድ ና። ወደ ቤትህም በሰላም ተመለሳለህ። ባሕራንም አባቴ ሆይ እሺ በጎ እያዘሰኝን ሁሉ አደርጋለሁ አለ። ያን ጊዜም ባለጸጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይቺን ደብዳቤ በምታነባት ጊዜ ደብዳቤዋን ይዞ የመጣውን ገድለ በጉድጓድ ውስጥ አለው። ማንም አይወቅ። በመካከላቸውም የሚታወቅበትም ምልክት ጽፎ አሸጋት። ለባሕራንም ሰጠው። ለመንገዱም የሚሆነውን ስንቅ ሰጠው። ባሕራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ በአንዲት ቀን ጉዞ ሲቀረው እነሆ የመላእክት አለቃ የከበረ መልአክ ሚካኤል በንጉሥ ጭፍራ አምሳል ሆኖ በነጭ ፈረስ ላይ ተቀምጦ፣ አንተ ጎልማሳ ያስኮ ምንድነው አለው። ወደ ገዲያ ሀገር ቤቱ ለማድረስ ከአንድ ባለጸጋ የተጻፈች መልእክት ናት አለው። ያቺ ደብዳቤ አሳየኝ አለው። እርሱም ስለፈራ ሰጠው። በዚያን ጊዜም የከበረ መልአክ ሚካኤል ያቺን የሞት መልእክት ደመሰሳት። በእርሷ ፈንታም በንፋት ለውጦ እንዲብሎ ብሎ ጻፈ። የቺ ደብዳቤ ይዞ ለመጣል ባሕራን ለሚባል ሰው የቺ ደብዳቤ ደርሳ በምትነበብበት ጊዜ ልጄ ገሊትን አጋቡት። በውስጥና በውጭ ያለ ንብረቴንም ጥሪቴንም፣ ወንዶችና ሴቶች ብራቴኖቼ፣ ጠቅላላ ንብረቴንም አውርሼዋለሁና የፈለገውንም ሊያደርግ ስልጣን ሰጥቼዋለሁና እኔና አትጠብቁኝ፣ እኔ ብዙ ዘገያለው። የኔ ሹም ገሌ ሆይ በእኔና በአንተ መካከል ይቺ ምልክት እነኋት። ከዚህ በኋላ ሽጎ ለባሕራን ሰጠውና ወደ ባለጸጋው ቤት ሄደ። ይቺን ደብዳቤ ለሹሙ ስጠው፣ በጎዳና እኔ እንደተገናኘ አትንገረው። እንደገሉህም ይህን የሞት ደብዳቤ ለውጫዋለሁ አለው። ባሕራንም እሺ ጌቴ፣ ያዘስከኝን ሁሉ አድርጋለሁ አለ ባሕራንም ባለጸጋው ቤት በደረሰ ጊዜ ያቺን ደብዳቤ ለሹሙ ሰጠው። ባነበባትም ጊዜ በመካከላቸው ያለውን ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ከዚህም በኋላ ለባሕራን ሰርግ አዘጋጅቶ እንደሚገባ በቤተክርስቲያን ስርዓት በተክሊል የባለጸጋውን ልጅ አጋቡት። አርባ ቀን ያህልም በደስታ ሀሴት እያደረጉ ኖሩ። ከዚህ በኋላ ባለጸጋው ከሄደበት መመለሻው ሆኖ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ ይህ የምሰማው ምንድን ነው? ብሎ ጠየቀ። እነርሱም ስሙ ባሕራን የተባለ የአንተን ደብዳቤ ላመጣ ጎልማሳ ሰው ለጄ ገሊትን አጋቡት ነሆ ለአርባ ቀናት በሰርግ ላይ ነው። ገንዘብህንና ጥሪትን ሁሉ በወንዶችና ሴቶች ባሮች አንተ እንዳዘዝክ ሰጥተውታል አሉት። ይህንንም በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገትም ሞተ። ባሕራንም በጎ ስራዎችን የሚሰራ ሆነ። የተገለጸለትና ከመግደል ያዳነው የመላእክት አለቃ የከበረ ሚካኤል እንደሆነ ሊገሎ የሚሻው የባለጸጋውን ጥሪት ሁሉ የወረሶም እርሱ እንደሆነ ተረዳ። የዚህም የከበረ መልአክ የመልአክ አለቃ ሚካኤልን መታሰቢያ በየወሩ ያደርግ ጀመረ። ቤተ ክርስቲያንም ሰራለት። የቅዱስ ሚካኤልም ስዕሉን አስሎ በቤተክርስቲያኑ ውስጥ ያደረገው። ከእርሱም ብዙዎች ድንቆች ተአምራሾች ተገለጡ። ባሕራንም ቅስና ተሹሞ እስከ ዕለተ ሞቱ በዚያች ቤተክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ የመላእክት አለቃ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹም ጋራ ለዘላለሙ ወረሰ። መድኃኒታችንም በተነሳባትም ቀን ይህ ክቡር መልአክ ሚካኤል ከውስጠኛው መጋረጃ ውስጥ ገብቶ በክብር ባለቤት ፊት እንዲህ ያለ ይለምናል። እውነት ስለሆነ ቃል ኪዳን በምድር መታሰቢያን የሚያደርጉትን ትምህርልኝ ዘንድ ፈጣሪ ሆይ እኔ አገልጋይ መልእክተኛ በቸርነት ለምናለ አንተ መሐሪና ይቅርባይ ነህና። የክብር ባለቤት ጌታችንም እንዲህ ብሎ ይመለስለታል፤ መንፈሳውያን ሰማያውያን መላእክትን አለቃቸው ሚካኤል ሆይ መታሰቢያን የሚያደርጉሉ መሸከምን እንደምትችል ከሲኦል ሶስት ጊዜ በክንፎች ተሸክመን እንድትወጣ ነሆ እኔ አዝዝሃለሁ። ይህንንም ቃል በሰማ ጊዜ እጅግ ደስ ብሎት የባሉ መታሰቢያ የሚያደርጉት በክንፎቹ ተሸክሞ የእሳቱን ባህር አሳለፋቸው። እነርሱም ከብቻው ጌታ በቀር የሚቆጥራቸው የለም። ስለዚህም የዚህን ታላቅ የከበረ መላእክት አለቃ ሚካኤልን የባሉ መታሰቢያ ለማድረግ መታገል ይገባናል። እርሱ ከሰይጣንን ወጥመድ ያድን ዘንድ፣ በዘመናችን ሁሉ ይጠብቀን ዘንድ፣ ኃጢአታችንም ያስተሰርይ ዘንድ፣ መከራችንም ያርቅ ዘንድ፣ የምድራችንን ፍሬ ባርክ ዘንድ፣ ፈቃዱንም ለመስራት ይረዳን ዘንድ፣ ከእኛ ወገን የሞቱትን እረፍተ ነፍስ ይሰጥ ዘንድ፣ ወደ መንገድ የሄዱ አባቶቻችንና ወንድሞቻችን ወደ ቤታቸው በሰላም በጤና ይመልሳቸው ዘንድ በመካከላችን ፍቅር ያደረገ ዘንድ እስከ መጨረሻዊቱ እቅታ ድረስ በቀናች ሃይማኖት ያጸናን ዘንድ በእግዚአብሔር ፊት ስለኛ ይለምናልና። የክርስቶስ ወገኖች ሆኖ መኳንንቶቻችንም ጠብቆ በወንበራቸው ላይ ያጸናቸው ዘንድ የሳቱትንም ወደ ቀናች ሃይማኖት ይመልሳቸው ዘንድ ለእግዚአብሔር ምስጋና ይሁን። እኛንም በዚህ መልአክ አማላጅነት ይማረን ለዛለሙ አሜን። ዳግመኛም በዚች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚስቱ የቅድስት አፎምያ የረፍታ መታሰቢያ ሆነ። ይህም ሰው በየወሩ ሶስት በዓላቶችን እያከበረ ኖረ። እሊህም ክብር ይግባውና የጌታችን ኢየሱስ ክርስቶስ የልደት መታሰቢያ፣ በየወሩ በ29 የእመቤታችን የቅድስት ድንግል ማርያም በዓል መታሰቢያ በየወሩ በሃያ አንድ የከበረ የመላእክት አለቃ የሆነ ቅዱስ ሚካኤል በዓል መታሰቢያ በየወሩ አስሮት ናቸው። የሚሞትበትም ጊዜ ሲቀርብ እርሱ ሲሰረው የነበረውን መጽዋት ይልቁንም ሊህን ሶስቱን በዓላት እንዳያስተረጉሉ ሚስቱን ቅድስት አፎሚያን አዘዛት። እርሷም የከበረ የመልአኩን ሚካኤልን ስዕል ያስልላት ዘንድ ባሏን ለመነችው። እሱም አሰርቶ ሰጣትን በቤቷ ውስጥም በክብር አኖረችው በኋላም ካረፈ በኋላ ያዘዛትን መስራት ጀመረች ሰይጣን ግን ቀናባት በመበለት ሴት መነኩሴት ተመስሎ ከእርሷ ጋራ ተነጋገረ እንዲህም አላት እኔ ያዝዥሻለው ራራልሻለውም ገንዘብሽ ሳያልቅ የልጅነትሽም ወራት ሳያልፍ አግብተሽ ልጅ ትወልጂ ዘንድ መክርሻለው ባለሽም መንግሥተ ሰማያትን ወርሷል ምጽዋትም አይሻም። አፎምያም እንዲህ ብላ መለሰችለት፣ እኔ ከሌላሷ ጋር ላልገናኝ በእግዚአብሔር ፊት ቃል ኪዳን አድርጊያለሁ። ርግቦችና መንጢጦች እንኳን ሌላ ባል አያውቁም። በእግዚአብሔር አርአያ ከተፈጠሩ ሰዎች ይህ ሊሆን እንዴት ይገባል? ምክሩን ባልሰማች ጊዜ አርአያውን ለውጦ በላዩ አጩሃባት፣ እንዲህም አላት እኔ በሌላ ጊዜ መጣለው። እርሷም የከበረ የመልአኩ ሚካኤል ስዕል ይዛ አሳደደችው። ከዚህም በኋላ ሰኔ 12 የከበረ የመልአኩ የሚካኤል በዓል በሚከበርበት ዕለት እርሷም የበዓሉን ዝግጅት ስታዘጋጅ ሳለች ብርሃናዊ መልአክ መስሎ መጣ። አፎምያ ሆይ ሰላም ላንቺ ሁን፣ እኔ የመልአክ አለቃ ሚካኤል ነኝ። ጌታ ወዳንቺ ልኮልኛልና እርሱም ይህን መመጽቶችን ትተሽ ለአንድ ምእመን ሚስት ወኝ ዘንድ ጌታ አዞሻለ ባለ የሌላት ሴት መለህቅ የሌለው መርከብ እንደምትመስል እወቂ። እንደ አብርሃምና ያዕቆብ እንደ ዳዊትም እንደ እነርሱ ያሉ ብዙ ሴቶችን እንዳገቡ እግዚአብሔር ደስ እንዳሰኙት ከብሉይ ኪዳን መጽሐፍ ጠቅሶች ያመጣላት ጀመረ። ቅድስት አፎምያም መልሳ አንተ የእግዚአብሔር መልአክ ከሆንክ የመስቀል ምልክት ከአንተ ጋር ወዴት አለ? የንጉስ ጭፍራ የሆነ ሁሉ የንጉስም አተም ሳይዝ ወደ ሌላ ቦታ አይሄድምና አለችው። ሰይጣኑም ይህንንም በሰማ ጊዜ መልኩ ተለወጠና አነቀት። እርሷም ወደ ከበረው መልአክ ወደሚቀይል ጮኸች። ወዲያውኑም ደርሶ አዳናት። ያንንም ሰይጣን ይዞ የቀጣው ጀመረ ሰይጣኑ ጮኸ ማረኝ አለ ጊዜ ያለ ጊዜ አታጥፋኝ እግዚአብሔር እስከ ፍጻሜ ታግሶናልና ያለ ለመነው ከዚያም ተወና አባረረው የከበረ መልአክ ሚካኤልም እንዲህ አላት ብጽዕት አፎምያ ሆይ ሄደሽ ቤትሽን ስራ አዘጋጅ ከአንቺ ዛሬ ከዚህ ዓለም በሞት ትለያለሽና ና እንሆ እግዚአብሔር ዓይን ያላየው ጆሮ ያልሰሞ በሰው ልብ ያልታሰበው አዘጋጅቶልሻልና ይህንን ብሎ ሰላምታ ሰጣት ወደ ሰማያትም አድረገ። የባሉም ዝግጅት እንደሚገባ ከፈጸመች በኋላ ወደ ኤጲስቆጶሱና ወደ ካህናቱ ሁሉ ላከች። ወደ እርሷም በመጡ ጊዜ ለድሆችና ለጦም አዳሪዎች ይሰጧቸው ዘንድ ገንዘቡን ሁሉ አስረከበቻቸው። ከዚህም በኋላ ተነስታ ጸለየች። የከበረ የመልአኩ የቅዱስ ሚካኤልም ስዕል አንስታ ታቅፋ ሳመች፣ ያን ጊዜም በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታ ይማረን። የዚህም የከበረ መልአክ ሚካኤል የረድኤቱ ኃይል ሁላችን የክርስቲያን ወገኖችን ይጠብቀን ለዘላለሙ አሜን። በዚችም ዕለት ለአባቶቻችን ሊቃነ ጳጳሳት ስድስተኛ የሆነ የእስክንድሬው ሊቀጳጳሳት አባ ዮስጦስ አረፈ። ይህም የከበረ አባት ከእስክንድሪያ አገር ሰዎች የተማረ አዋቂ ሰው ነበረ። እርሱንም ከእናትና ከአባቱ ከሌሎች ብዙ ሰዎች ጋር የክርስትና ጥምቀትንም ወንጌላዊ ማርቆስ አጠመቀው። ከዚህም በኋላ አናጎኒስጤስነት ሾመው፣ አናጎኒስጤስነትም በኋላ ዲቁና ሾመው። ከዚህም በኋላ በሌላ ጊዜ ቅስና ሾመው በቅዱስ አርያኖስ ዘንድ እያገለገለ የቤተ ክርስቲያንን መጻሕፍትን በመማር አደገ። ሕዝቡንም ሁልጊዜ ምክራቸውና የገሳቸው ያስተምራቸውን በቀናች ያሞትም ያጸናቸው ነበር። አባ አብር ሚውልስ አባ ብሩሜዎስም ባረፈ ጊዜ ያለ ፈቃዱ ወሰደው፣ በእስክንድሪያ ከተማ ሊቃጵስና ሾሙት። በግብፅ ሀገር ያለች ቤተክርስቲያንም በመልካም አጠባበቅ እንደሚገባ ጠበቃት። በወንጌላዊ ማርቆስ ሆኖርም 12 ዓመት ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረክቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ዕለት ለአባቶቻችን ሊቀናጳሳት ስልሳ ሰባተኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ቄርሎስ አረፈ። ከእርሱ አስቀድሞ የነበረ አባ ገብረ ክርስቶስ ባረፈ ጊዜ ኤጲስቆጶሳትና የሕዝቡ አለቆች ተስማምተው ወደ አስቄጥስ ወደ አባ መቀርስ ገዳም ወጡ። ለዚች ለከበረች ሹመትም የሚገባውን እየመረመሩ ሁለት ወር ያህል ኖሩ። በአባ ዮሐንስ አፂር ገዳምም የትንቢት መንፈስ ያደረበት ስሙ ገብረ ኢየሱስ የሚባል አንድ ሰው ነበር ለእርሱም የእግዚአብሔር መልአክ ተገልጾላት እንዲህ አለው ኤጲስቆጶሳቱ እዚች የከበረች ሹመት የሚገባ ስሙ ጋአርጊ የሚባል በመካከላችሁ አለና ተዘኑ በላቸው አለው ያን ጊዜም ቅዱስ ገብረ ኢየሱስ ይህንን ነገር ነገራቸው ከዚህ በኋላ ይህን አባት ይዘው ያለ ፈቃዱ ወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ሾሙት እርሱም እጅግ አዋቂ ነበርና በሹመቱ ዘመን ቤተ ክርስቲያን ደስ ተሰኘች። ኤጲስቆጶሳቱን ቀሳውስትና ዲያቆኖትም ሾመ፣ ብዙ አብያተ ክርስቲያናትም አደሰ። ከዚህ በኋላ ለኢትዮጵያ ሀገር አንድ ጳጳስ ሾመ። በእውቀት እና በደግነቱ እጅግ ደስ ተሰኙበት። ብዙዎችም ከክፉ ወደ በጎ ስራ መልሷቸዋልና እግዚአብሔርም የሚፈሩ ሆነዋልና በበጎ ስራም ጸንተዋልና ለንጉሱ እንዲሁም ለመኳንንቱ ብዙ ሚስቶች ነበሯቸውና እርሱ ስለአስተማራቸውና ስለገሰጻቸው ሚስቶቻቸውንም አሰናብተው እንደ ሕጉ በእያንዳንዲት ሴት ጸኑ። የከበረ አባቂደስም 11 ዓመት ከሶስት ወር ተኩል ሲፈጸምለት ስጋውና ደሙን ተቀብሎ በሰላም አረፈ። ስጋውንም ወደ አጽቂት ገዳም ወደ አባ መቀርስ ደብር ተሸክመው ወስደው ከከበሩ ሊቃ ጳጳሳት አጽም ጋር አኖሩት። ለእግዚአብሔር ምስጋና ይሁን እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘለሙ አሜን። ዳግመኛም በዚህ ችለት የከበረና የተመሰገነ በሰማያት ያለ ምስጢርን ያየ የኢትዮጵያ ንጉሥ ላሊበላ የዕረፍቱ መታሰቢያ ሆነ። ይህንንም ቅዱስ ወላጆቹ በወለዱት ጊዜ እግዚአብሔርን በመፍራትና በበጎ ሥራ ሁሉ አሳደጉት። አድጎ አካለ መጠን በደረሰ ጊዜ ታላቅ ወንድሙ ንጉሱ ቀናበት። መልእክተኞችም ልኮ ወደ እርሱ አስመጣው። ምክንያትም ሽቶ ከሶስት ሰዓት እስከ ሰባት ሰዓት እንዲገርፉ ታዘዘ። ከዚህም በኋላ በፊቱ እንዲያቆሙ ታዘዘ። በቆምቱም ጊዜ ደረሰበትም ጉዳት እንደሌለው አይቶ ንጉሱና መኮንቶቹ ሁሉ አደነቁ። የእግዚአብሔር መልአክ ከገርፋ ተሰውሮታልና እና ከዚህ በኋላ ወንድሙ ንጉስ በአንተ ላይ ሳደረኩት ክፉ ስራ ወንድሜ ሆይ ይቅር በለኝ ብሎ ለመነውና እርስ በርሳቸው ታረቁ። ከዚህ በኋላም እግዚአብሔር መንግስትን አወረሰው። መንግስትን በያዘ ጊዜ እግዚአብሔርን በሚያገለግልበት ስራ በረታ። ሁልጊዜ ለድሆች፣ ለምስኪኖችና ለችግረኞች ይመፀውት ነበር። ከበሬ ግባና ጌታችንም የፍቅሩን ጽናት ባየ ጊዜ የእግዚአብሔር መላእክት አገለጠለት፣ ወደ እርሱም ወደ ሰማያት አወጣው። አስሩና ቤተ ክርስቲያነትም እንዴት እንደሚሰራቸው አሳየው። እነርሱም ስራቸው የየራሳቸው የሆነ ልዩ ነው። ተመልሶም መንፈስ ቅዱስ እንዳራቀቀው በአስደናቂ ጥበብ አነጻቸው። እሊህንም አብያተክርስቲያነትን አንጾ በፈጸመ ጊዜ መንግስቱን ለወንድሙ አወረሰ። ከዚህ በኋላ ክብር ይግባውና እሊህንም ቤተ ክርስቲያናትን አንጾ በፈጸመ ጊዜ መንግስቱን ለወንድሙ ልጅ አወረሰ። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ በብርሃን ሰረገላ ተቀምጦ የሚያስፈራራ መብረቅን የተጎናጸፉ አእላፍተ ሰራዊቶችን ዙሪያው ሆነው ወደርሱ መጡ ቶ እንዲህ አለው፦ ወዳጄ ላሊበላ ሆይ ሰላም ይሆነልህ። እኔ በማይታበር ቃሌ ነገር አለው ማደሪያ በክብሩ ሁሉ ከከበሩ አስራ ሁለቱ ሐዋርያቶቼ ጋራ ይሁን በጸሎትና በቃል ኪዳን እንደሚታመን እምነቱ እንደ ጴጥሮስና እንደ ጳውሎስ ደም መሰሰ ይሆንለታል። ወደ ቤተ መቅደስም እየሄደ በኢየሩሳሌም ወላሎ ቤተ መቅደሴ እንደሄደ ይሆንለታል። መቃብርህም የተሳለመ የስጋዬ መቃብር እንደተሳለመ ይሆንለታል። በየዓመቱ ወሮች ሁሉ የተራቡትንም እያጠገበ የተጠሙትንም እያጠጣ መታሰቢያን ለሚያደርግ እኔ የተሰወረ መና መግባዋለው የሕይወት ጽዋንም አጠጣዋለው። መታሰቢያ በመታሰቢያ ቀንም ዕጣን ወይም ስንዴ የሚያገባውን እኔ በኢየሩሳሌም ሰማያዊት በውስጠኛ መጋረጃ አስቀምጬ የተቆረሰውን ስጋይን አቆርቧለው። በማጅልእት እየታመነ የግልህን የቃል ኪዳንም መጻሕፍት የጻፈውን ያንተን ስም በተጻፈበት ቦታ እኔ ስሙን እጽፈዋለው። በፍጹም ልቡ ለሚያምን ይህ የማይታበል ቃል የተናገርኩ የያው እግዚአብሔር ልጅ እኔ ኢየሱስ ነኝ አለው። ላሊበላም ይህን ቃል ኪዳን ስላጻናለት ስላጸናለት ክብር ይግባና ጌታችንን እያመሰገነ በምድር ላይ ወድቆ ሰድገደ። ጌታችንም ሰላም ተሰጥቶት በክብርና በምስጋና ወደ ሰማይ አረገ። ከዚህም በኋላ ጥቂት ሕማም ታሞ በሰላም አረፈ። ነፍሱንም የብርሃን መላእክት ተቀብለው የዘለዓለም ሕይወት ማደሪያ ወደሆነ ማረፊያ አስገቡት። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ማረን፣ በረከቱም ከእኛ ጋር ትኖር ለዘለሙ አሜን። አንድ አምላክ በሆነ በአብ ወል በመንፈስ ቅዱስም። ሰኔ 13 በዚች ዕለት የኢየሩሳሌም ኤጲስቆጶስ አባ ዮሐንስ አረፈ። ዛ አይላፈ እግዚኦ